ያደረስከን አምላክ ለዚች ቅድስት ዕለት ቤትህ ለሚቀደስ ለሚባረክባት በቅዱስ አጸድህ ተገኝተን በህብረት በመዝሙር፣ በዜማ፣ በልልታ፣ በጸሎት እንሰዋልሃለን የምስጋና መሥዋዕት። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የእግዚአብሔር ልጆች፣ የቅዱሳን ወዳጆች በሕያው እግዚአብሔር ስም ሰላምታይ በያላችሁበት ይድረሳችሁ። በዚህ መሰናዶ የኢንዚ መካነ ገነት መድኃኔዓለም አዲሱ ሕንፃ ቤተ ክርስቲያን ሚያዝያ 26ና 27 2017 ዓ.ም የምረቃ ስነ ስርዓቱ የተካሄደበትን ሁነትና እግዚአብሔር ያደረገልንን ነገር በማስታወስ ሁልጊዜም እግዚአብሔር ያደረገልንን ድንቅ ነገር በማስታወስ ሁልጊዜም እንድናመሰግነው ከዚህ በፊትም በልዩ ልዩ መንገዶች ወደ እናንተ ያደረስ ነው። ቢሆንም እንደገና ሁነቱን በእግዚአብሔር ቃልና በስነ ጥበብ በማዋደድ ድጋሚ አቅርቤ የላችኋለሁ። ንገሩ ለእግዚአብሔር ምህረቶ ወመንክሮ የጓለ እመሕያው፣ ምህረቱንና ድንቅ ስራውን ለትውልድ ለትውልድ አውጁ ንገሩ እንደተባለው ሰብስክራይብ እና ሸር በማድረግ ድንቅ ስራውን ለዓለም ያደርሱ።

አሕዛብ ሁላችሁ እጆቻችሁን አጨብጭቡ በደስታ ቃልም ለእግዚአብሔር እልል በሉ። እግዚአብሔር ልዑል ግሩም ነውና በምድር ሁሉ ላይም ታላቅ ንጉሥ ነውና። መዝሙር 46 ቁጥር 1 እስከ 3። ላደረስከን አምላክ ለዚች ቅድስት ስለት ቤትህ ለሚቀደስ ለሚባረክባት በቅዱስ አጸድህ ተገኝተን በህብረት በመዝሙር በዜማ በልልታ በጸሎት እንሰዋልሃለን የምስጋና መሥዋዕት፣ እየተባለ የጠጠር መጣያ ስፍራ እንኳ ሳይኖር ጭብጨባው፣ ልልታው፣ ዝማሬው ግሩም ነበረ። ኩሎ ዘፈቀደ ገብረ እግዚአብሔር በሰማይኒ ወበምድርኒ ወበባሕርኒ ወበሁሉ ቀላያት በሰማይና በምድር በባሕርና በጥልቆች ሁሉ እግዚአብሔር የወደደውን አደረገ። መዝሙር 134 ቁጥር 6 በሰማይ በምድር በባሕር በጥልቀት ሳይኖር የሚሳንህ ሁሉ ላከናወንህ በድንቅ ጥበብህ በቅዱስ አጸድህ ተገኝተን በህብረት በመዝሙር በዜማ በልልታ በጸሎት እንሰዋልሃለን የምስጋና መሥዋዕት። የብቡ ለእግዚአብሔር በኩሉ ምድር ወዘምሩ ለስሙ ሀቡ አኮቴት ለስባትሁ በልዎ ለእግዚአብሔር ግሩም ግብርከ እንዘ ብዙ ኃይልከ ከሐሰው ከጸላይት ኩላ ምድር ትሰግድ ወትገኝ ለከ ወትዜምር ለስምከ ልዑል። በምድር ያላችሁ ሁሉ ለእግዚአብሔር እልል በሉ፣ ለስሙም ዘምሩ፣ ለምስጋናውም ክብርን ስጡ። እግዚአብሔርን እንዲበሉት ስራ ግሩም ነው፣ ኃይልህ ብዙ ሲሆን ጠላቶችህ ዋሹብህ። በምድር ያሉ ሁሉ ለአንተ ይሰግዳሉ፣ ለአንተም ይዘምራሉ፣ ለስምህም ይዘምራሉ። ኑ የእግዚአብሔርንም ድንቅ ስራ እዩ። መዝሙር 65 ቁጥር 1-5 እጹብ ነው፣ ግሩም ነው አምላኬ ሥራህ፣ ማንም ያልደረሰው ጥልቅ ጥበብህም ሁሉን አስጊጦታል፣ ሁሉን አስውቦታል። እጹብ እጹብ እንጂ ሌላ ምን ይባላል? የጥበብህ ምጥቀት ለዓለም ለዘላለም ሲደነቅ ይኖራል። እጹብ እሰ እጹብ ውእቱ እስመለ እጹብ ትርጓሚ ያልቦቱ እንዲሉ የቅኔ ምሁራን፣ ዛሬም በእኛ ዘመን ያደረክልን የጸጋ በረከት ይህን እያደነቅን እያሰብን ከእውነት እንሰዋልሃለን የምስጋና መሥዋዕት ለከ ይደሉ እግዚኦ ስብሐት በኢትዮጵያ

ከፊትህስ ወዴት እሸሻለሁ ወደ ሰማይ በወጣ አንተ በዚያ ነህ ወደ ጥልቁም በወርድ በዚያ አለህ መዝሙር 138 ቁጥር 7 እስከ 9 ረቂቅ ብትሆንም በሰማይ በምድር ስፍራ የማይወስንህ ከዚህ ነው ከዚያ ነው በምድር በሰማይ ነው ብለን የማንልህ ስለ ፍቅር ህጽናት ሰውን በመውደድህ ባዘዝከው መሰረት ቤቴን ስሩ ብለህ የሰራንልህን ይህንን ጥቂት ቤት ባርክ ቀድስልን እናንተ ቸርነት አንደኛ ነገስት ምዕራፍ 8 ቁጥር 27 ጀምሮ ያለው የእግዚአብሔር ቃል እንዲህ በውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? እነሆ ሰማይ ከሰማያትም በላይ ያለው ሰማይ ይይዘው ዘንድ አይችልም፤ ይልቁንስ እኔ የሰራውት ቤት እንዴት ያንስ። ነገር ግን አቤቱ አምላኬ ሆይ ወደ ባሪያህ ጸሎትና ልመና ተመልከት። ዛሬም ባሪያህ በፊትህ የሚጸልየውን ጸሎትና ጥሪውን ስማ። ባሪያህ ወደዚህ ስፍራ የሚጸልየውን ጸሎት ሰማ ዘንድ በዚያ ስሜ የሆናሉ ወዳልከው ስፍራ ወደዚህ ቤት አይኖች ሌሊትና ቀን የተገለጡ ይሆኑ ባሪያህና ሕዝብህ እስራኤል ወደዚህ ስፍራ የሚጸልዩትን ልመና ስማ፣ በማደሪያ በሰማይ ስማ፣ ሰምተህም ይቅር በል። ሰው ባለንጀራውን ቢበድል በላዩም መሐላ ቢጫን እርሱም መጥቶ በዚህ ቤት በመሰዊያ ፊት ቢምል፣ በሰማይ ስማ አድርግም፣ በባሪያዎችህም ላይ ዳኛ ሁን፣ በበደለኛውም ላይ ፍረድ፣ መንገዱንም በራሱ ላይ መልስበት፣ ንጹህን አጥርቀው፣ እንደ ጽድቁም ክፈለው። ሕዝብህ እስራኤል አንተን ስለበደሉ በጠላቶቻቸው ፊት ድል በተመቱ ጊዜ ወደ አንተ ቢመለሱ ስምህንም ቢያከብሩ በዚህም ቤት ቢጸልዩና ቢለምኑ አንተ በሰማይ ስማ የህዝብንም የእስራኤልን ኃጢአት ይቅር በል ለአባቶቻቸውም ወደ ሰጠሃት ምድር መልሳቸው። አንተን ስለበደሉ ሰማይ በተዘጋ ጊዜ ዝናብም ባልዘነበ ጊዜ ወደዚህ ስፍራ ቢጸልዩ ስምህን ቢያከብሩ ባስጨነቅሃቸውም ጊዜ ከኃጢአታቸው ቢመለሱ አንተ በሰማይ ስማ የሚሄዱበትን መልካም መንገድ በማሳየት የባሪያዎችህንና የሕዝብህን የእስራኤልን ኃጢአት ይቅር በል። ለሕዝብህም ርስት አድርገህ ለሰጣሃት ምድር ዝናብ ስጥ። በምድር ላይ ራብ ወይም ቸነፈር ወይም ዋግ ወይም አረማሞ ወይም አንበጣ ወይም ኩኩባ ቢሆን የሕዝብህም ጠላት የአገሩን ቀበ ዎች ከቦ ቢያስጨንቃቸው መቅሰፍትና ደዌ ሁሉ ቢሆን ማናቸውም ሰው የልቡን ህመም አውቆ ጸሎትና ልመና ቢጸልይ እጆቹንም ወደዚህ ቤት ቢዘረጋ ለአባቶቻችን በሰጣት ምድር ላይ በሚኖሩበት ዘመን ሁሉ ይፈሩ ዘንድ በማደሪያ በሰማይ ስማ፣ በማደሪያ በሰማይ ስማ ይቅርንበላቸው ይቅርንበል። አንተ ብቻ የሰውን ልጆች ሁሉ ልብ ታውቃለህ። ና ልቡን ለምታውቀው ሰው ሁሉ እንደ መንገዱ ሁሉ መጠን ክፈለውና ስጠው። ከህዝብም ከእስራኤል ወገን ያልሆነ እንግዳ ታላቁን ስምህን ብርቱ ብርታት ብርቱ እጅህን የተዘረጋውንም ክንድህን ሰምቶ ስለ ስምህ ከሩቅ አገር በመጣ ጊዜ መጥቶም ወደዚህ ቤት በጸለየ ጊዜ አንተ በማደሪያ በሰማይ ስማ። የምድርም አሕዛብ ሁሉ ስምህን ያውቁ ዘንድ እንደ ሕዝብህም እንደ እስራኤል ይፈሩህ ዘንድ በዚህም በሰራሁት ቤት ስምህ እንደ ተጠራ ያውቁ ዘንድ እንግዳው የሚለምንን ሁሉ አድርግ። ሕዝብህም ጠላቶቻቸውን ለመውጋት አንተ በምትልካቸው መንገድ ቢወጡ አንተም ወደ መረጥካት ከተማ እኔም ለስም ወደ ሰራሁት ቤት ለእግዚአብሔር ቢጸልዩ ጸሎታቸውንና ልመናቸውን በሰማይ ስማ ፍርድንም አድርግላቸው። የማይበድልም ሰው የለምና አንተን ቢበድሉ ተቆጥተህም ለጠላቶቻቸው አሳልፈ ብሰጣቸው ሩቅ ወይም ቅርቡ ወደሆነ ወደ ጠላቶች ሀገር ቢማረኩም በተማረኩበትም ሀገር ሆኖ በልባቸው ንስሐ ቢገቡ በማራኪዎቹም ሀገር ሳሉ ተመልሰው ኃጢአት ሰርተናል በድለንም አልክፉንም አድገናል ብሎ ቢለምኑ በማድረኳቸው በጠላቶቻቸው አገር ሳሉ በፍጹም ልባቸውና በፍጹም ነፍሳቸው ወደ አንተ ቢመለሱ ለአባቶቻቸው ወደ ሰጣት ምድር ወደ ምድራቸው ወደ መረጥካትም ከተማ ለስምም ወደ ሰራሃት ቤት ቢጸልዩ ጸሎታቸውንና ልመናቸውን በማደሪያ በሰማይ ስማ ፍርድንም አድርግላቸው። አንተንም የበደሉህን ሕዝብን በአንተም ላይ ያደረጉትን በደላቸውን ሁሉ ይቅርበል ይራሩላቸውም ዘንድ በማድረኳቸው ፊት ምሕረት ስጣቸው ከግብጽ ምድር ከብረተቶን ውስጥ ያወጣቸው ህዝብና ርስት ናቸውና በጠሩ ጊዜ ሁሉ ተሰማቸው ዘንድ ለባሪያህና ለህዝብ ለእስራኤል ልመና አይኖች የተገለጡ የሆኑ ጌታ የእግዚአብሔር ሆይ አባቶቻችንን ከግምጽ ባወጣ ጊዜ በባሪያህ በሙሴች እንደተናገ ርፍት ሆኑ ዘንድ ከምድር ይዛቡ ሁሉ ለጌታቸዋልና እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። አንደኛ ነገስት ምዕራፍ ስምንት ቁጥር 27 እስከ 54 ያለው የእግዚአብሔር ቃል እንዲህ ይላል። ስለዚህ ዛሬ እኛ እስራኤል ዘስጋሳን ሆን እስራኤል ዘነፍሴ ሆን ሁሉ እግዚአብሔር አምላክ ጸሎታችንን እንዲቀበለን ወደዚህ በአማረ ሁኔታ ወደ ስራ ነው ወደ እግዚአብሔር ቤት የመጣን መጸለያ ያለብን ማለት ነው። እግዚአብሔር ልቡን አይፍጠን ወደሚቀጥለው መሰናዶ። ሲጨንቀን ሲጠበን ሲርበን ሲጠማን መሄጃ ስናጣ ዙሪያው ገደል ሲሆን መሽሎኪያ ሲጠፋ ሁሉ ሲዘጋብን ሁሉን ሁሉን ትተን አንተን ተስፋ አድርገን በዚሁ ቤት ሆነ የምናቀርበውን ልመናና ጸሎት ስማን አምላካችን፣ አይሆንብን ሀፍረት። መሐሪ ወመስተሣህል እግዚአብሔር ርሑቀ መዓት ወብዙኀ ምሕረት ወጻድቅ ኢይቀሥፍ ወትረ ወኢይትመዓዕ ዘልፈ አኮ በከመ ኃጢአትነ ዘገብረ ለነ ወኢፈደየነ በከመ አበሳነ በከመ ልዑል ሰማይ በከመ ልዑል ሰማይ እምድር አጽንዐ ምሕረቶ እግዚአብሔር ላይለ እላ ይፈርህ ወበከመይርህ ክሰርቀ ማዕረብ አረሃቀ እምኔን ኃጢአትን ወበከመይ ምህር አውሉዶ ከማሁ ይምህሮም እግዚአብሔር መሀሪና ይቅር ባይ ነው። ከቁጣ የራቀ ምረቱም፣ የበዛ ሁልጊዜም አይቀስፍም፣ ለዘላለም አይቆጣም። እንደ ኃጢአታችን አላደረገብንም፣ እንደ በደላችንም አልከፈለንም። ሰማይ ከመድር ከፍ እንደሚል እንዲሁም እግዚአብሔር ምረቱን በሚፈሩት ላይ አጠነከረ። ምስራቅ ከምዕራብ እንደሚርቅ እንዲሁም ኃጢአታችንን ከኛ ራቀ። አባት ለልጆቹ እንደሚራር እንዲሁ እግዚአብሔር ለሚፈሩት ይራራል። መዝሙር 102 ቁጥር 8 እስከ 14 ፈጣሪ ነህ፣ ምረትህ የበዛ አንተውን ፈራጅነህ የማታውቅ ዋዛ የበደልነው በደል ያጠፋነው ጥፋት ሁሌ እየወቀሰን እያሳጣን ረፍት፣ ውስጣችን ሲቃጠል ሲፈጀን እንደሳት ንስሐ ስንገባ ወደ ቤት መተን አልቅሰን አንብተን ምረት ቸርነትን ፍቅርህን አስበን እንደምትምረን ይቅር እንድትለን በፍጹም እያመን ይቅር በለን አምላክ፣ አቅም ለማይፈቅደው ለፍርድ አታጋልጠን ይቅር እንዳልካቸው ጥንት አባቶቻችን ዳዊትን ጴጥሮስን፣ በእንባ ያጠበችህ ሽቱ የቀባችህ ማርያም እንተ ዕፍረት ጊዜ በጌታ ደስ ይበላችሁ። ደግሜ እላችኋለሁ ሁልጊዜ በጌታ ደስ ይበላችሁ።

በንስሐ ጸርተን ሥጋህና ደምህን ስንበላ ስንጠጣ፣ አንተ ወርዳን ጌታ፣ በፍቅር መዶሻ ልቡናችን ስበር፣ የምድሩን ሳይሆን እንዲያይ እንዲሰማ የሰማዩን ነገር። ካላስፈላጊ ድርጊቶች ተመልሰን ንስሐ ገብተን በቤቱ ቅዱስ ሥጋውን ና ክቡር ደሙን እየበላን እየጠጣን ለዘላ ዓለም እንድንኖር አምላካችን እግዚአብሔር ያድለን። ወሰባት ለእግዚአብሔር ይቆ